ሰላም ጤና ይስጥልኝ፣ የተወዳችሁ ናይል አካዳሚ ቤተሰቦች፣ እንዲሰንብታችኋል። እግዚአብሔር ይመስገን፣ እንደና ነኝ። ይሄን ናይል አካዳሚ ነው። የዚህ ቻናል አዲስ ይሆናችሁ ላይክ፣ ሸር እንዲሁ ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ የዘውትር ድጋፋችሁ ላይክ እና ሼር እያደረጋችሁ አማርኛ ማንበብና መጻፍ ለተቸገሩት እህት ወንድሞቻችን በውስጥም በውጭም ሀገር ሆናችሁ አማርኛ ለማንበብና ለመጻፍ የተቸገራችሁ እንዲሁም ነጋዴዎች፣ ሌሎችም በተለይ ውስጥ ሀገር ላይ ሆናችሁ ነጋዴዎች ወጣቶች፣ ሳትማሩ ማሩ የንግድ ስራና ሌሎችንም እየሰራችሁ ያላችሁ በሙሉ አማርኛን ቀለል አድርገን እያስተማርነ ነው የምንገኘው። እንዲሁም ከዚህ በተጨማሪ ደግሞ ጸሎት ማድረግ ፈልጋችሁ ጸሎት ያላደረጋችሁ፣ ቴክስት መጻፍ ፈልጋችሁ ቴክስት ለመጻፍ የተቸገራችሁ፣ እንዲሁም ባንክ ቤትና ሌሎችን ተቋማት ላይ ሄዳችሁ ገንዘብም ማንኛውንም ነገር ፈርማችሁ ማውጣት ፈልጋችሁ ስማችሁም ባለመጻፋችሁ ብቻ እየተቸገራችሁ ያላችሁ ማንኛውም መማር የሚፈልግ ተማሪ ቀለል ባለ ሁኔታ አማርኛን እንድትጽፉና እንድታነቡ እናደርጋለን። በትንሽ ወራት ብቻ ከሶስት ወር እስከ አራት ወር ባልበለጡ ጊዜያት ብቻ አማርኛን አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። እንደምታውቁት በዚህ ዘመን ብዙዎቻችን ወጣቶች ነን። ነገር ግን ሳንማር ቴክኖሎጂው አልፎን ሂዶ፣ እኛ ግን አማርኛ ማንበብ ተቸግረን፣ ስማችን እንኳ በአማርኛ መጻፍ የተቸገርነ በጣም ብዙዎች አለነ። እናንተ ደግሞ ይህ ቪዲዮ ለእናንተ ነው። ረጋ ብላችሁ ተመልከቱት እስከ መጨረሻው ትልቅ ውጤት ታገኙበታላችሁ። ምናልባት አልባት አቅማችሁ የሚፈቅድ ከሆነ በውስጥ መስመር በኢሞ በዋትሳፕ በቴሌግራም በመደወል እንዲሁም በቀጥታ ስልካችን ላይ በመደወል በአጭር ጊዜ እንድትማሩ እንድትለወጡ እናደርጋለን። ከዛ ደግሞ አቅማችሁ የማይፈቅድ ካላችሁ ደግሞ ቀጥታ ዩቲዩብ ላይ በመግባት እያንዳንዱ ከፊደላት እስከ ቃላት ምስረታ እንዲሁም ረዣዥም ምንባብን የሰራንበት ቪዲዮ ስላለ ወደ ኋላ መለስ ብላችሁ ማየትና መማር ትችላላችሁ። ዋናው እኛ የእናንተ የመማርና የማንበብ የመጻፍ ፍላጎታችሁ ከፍ ብሎ እራሳችሁን እንድታውቁ የማድረግ ስራ እየሰራ ነው ምንገኘው። ስለዚህ እናንተ ደግሞ መልካም ድጋፋችሁ፣ ትብብራችሁ አይለየን። ሰብስክራይብ እያደረጋችሁ ሁሉን የሚደርሳችሁ ቪዲዮ ሁሉ እለፉ እያልን ከወዲሁ እናሳስባለን። ዛሬ ይዤላችሁ የመጣሁት ደግሞ ከባለፈው የተቆረጠ ረጅም ምንባብ ላይ የቀረች ጥር ያለች መንባብ ነች። ይችንን ረጋ ብለን እናነባለን። እናንተ እኔ ከማንበብ በፊት ቀድማችሁ ማንበብ የምትሞክሩ ልጆች ካላችሁ ቀድማችሁ አንበባችሁ ስህተታችሁን እኔ ሳነብ ታገኛላችሁ ማለት ነው። ከዛ በተጨማሪ ደግሞ ይህንን መንባብ ጽፋችሁ ቴሌግራም ግሩፕ ላይ አስቀምጡልኝ። እኔ ስህተታችሁን እያየሁ እያንዳንዱን አርሜ የማሳያችሁ ነው የሚሆነው። ቀጥታ ወደ ትምህርቱ እንሄዳለን። ን ኖ እንዲኖሩ ግዴታቸው ግዴታቸው ነው ይቺ ተቆርጣ የመጣችው ከባለፈው ቪዲዮ ጋር አንድ ቪዲዮ ከዚህ በፊት ለግጭ ያለው ከእሱ ጋር ተቆርጣ የቀረችዋ ነች፣ ከዛኛው አረፍተ ነገር የመጣች ነች። እንዲኖሩ ግዴታቸው ነው ምትለዋ ማለት ነው። ከዚህ በተጨማሪ ከዚጋ እንደምታዩት ቀጣዩ አረፍተ ነገር ነው። አ ን ድ አንድ

ት ቢሉት ፈ ረ ስ ፈረስ አ ጎ ቴ ነ ው አጎቴ ነው ይ ላ ል ይላል እ ን ደ ሚ ባ ለ ው እንደሚባለው የ ሚ ያ ሳፍር የሚያሳፍር ይሆናል ይሆናል እንዲኖሩ ግዴታቸው ነው የሚለው ቅድም እንዳልኳቸው ከላይኛው የተቆረጠ ነው። ከዚህ በመቀጠል ወደ ዋናው አረፍተ ነገር ስንሄድ አንድ ወጣት የአገሩን ታሪክ ሳያውቅና ሳያጠናቅቅ የአውሮፓንና የአሜሪካንን ታሪክ ለማሳመር ቢሞክር በቅሎ አባትህ ማን ነው ተብሎ ሲጠየቅ ቢሉት ቢሉት ፈረስ አጎቴ ነው ይላል እንደሚባለው የሚያሳፍር ይሆናል። ምንድን ነው ይሄ የሚገልጸው? ማንኛውም ሰው መጀመሪያ ቅድሚያ መስጠት ያለበት ስለ ሀገሩ ታሪክ ጠንቅቆ ማወቅ አለበት። ቅድሚያ ስለ ሀገራችን ታሪክ ቀድመን ጠንቅቀን ማወቅ ስንችል፣ ስለ ሌሎች ታሪኮች ደግሞ ከኛ ሊማሩ ይገባል። ምን ማለት ነው? ከዚህ ጋር እንደምታዩት መጀመሪያ እኛ በተለይ ወጣቱ ትውልድ ያለንበት ደረጃ ምንድነው? የራሳችን ብዙ ታሪክ እያለን የሌላውን ናፋቂ ትውልድ ነን የሌላውን ሀገር ናፋቂ የነጮችን፣ አውሮፓውያንን ታሪክ ናፋቂ ተውልደን የእኛን ታሪክን በፍጹም አናውቅ። ስለዚህ አሁንም ወጣቶች፣ ወንድሞቼ፣ እህቶቼ ዘወር ብለን መጀመሪያ ማቅደም ያለበት ምንድን ነው? የራሳችን ታሪክ አውቀን ለሌሎች ታሪኮች ደግሞ ከኛ በኋላ የሚመጣውን ማወቅ አለብን። ምክንያቱም አንድ አውሮፓውያን መጥቶ ስለ ሀገር ታሪክ አውራኝ የሚልህ ስለሱ ሀገር ታሪክ አይደለም ተዋረው ስለ ሀገር ታሪክ ነው። ስለዚህ ቅድሚያ የሀገርህን ታሪክ ስታውቅ ለሌሎችም ታስረዳለህ። ከዛ ውጭ ግን ምንድን ነው የሚባለው? ልክ እዚህ ጋር እንደምታዩት አህያ አባትህ ማን ነው፣ በቅሎ አባትህ ማን ነው ቢሉት፣ ፈረስ አጎቴ ነው አለ። ይህ ማለት አባቴ አህያ ለማለት አልቻለም ማለት ነው። ስለዚህ የኛም እንደዛ ነው። ወንድም እስኪ የሀገርህን ታሪክ ነገር ሲልህ የአውሮፓን ታሪክ ልትናገር ነው ማለት ነው። ስለዚህ እኛ መጀመሪያ መቅደም ያለበትን ነገር እናስቀድም። ይሄ ማንበብና መጻፍ ለማይችሉት ብቻ ሳይሆን ማንኛውም ሰው ሊማርበት የሚገባ ቻናል ነው። ስለዚህ ይህን ቻናል ከወደዳችሁ ሰብስክራይብ እያደረጋችሁ የደወል ምልክቷት ጫን ስትሉ ማንኛውም በየለቱ የሚለቀቁ ቪዲዮዎች ከእናንተ ጋር ይደርሳሉ። ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል በኢሞ በዋትሳፕ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አማርኛን ቀለል አድርገን እያስተማርን ነው የምንገኘው። ብዙዎቻችን አማርኛ ማንበብና መጻፍ ተቸግረናል። ብዙቻችን ጸሎት ማድረግ ተቸግረናል። ብዙዎቻችን ቴክስት መጻጻፍ ተቸግረናል። ብዙዎቻችን ተቋማት ላይ ሄደን ለመፈረምና ስማችን ጠቅሰን ለመጻፍ ተቸግረናል። ስለዚህ ያንን በአጭር ጊዜ እንቀርፋለን። በውስጥ መስመር አናግሩን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።